ብ ዓለሚን አሰላቱ ሰላሙ ላ ረሱሊላ ለ ላ ወሰለም ያው ማሻ አሁን የምንገኘው በኢትዮጵያ በማዕከላዊ ክልል በስልጤ ዞን በዳሎቻ ወረዳ የዳንጌ ሸኮች ሀሪማ ላይ ነው። ልናስቃኛችው የወደድ ነው፣ የዳንግአወል ማረፊያቸውን ማለ ነው። እናስቃኛቸዋለን እና እዛ ማረፊያቸው ውስጥ ማለት ነው ያሉ ክታቦችንም። እናሳያቸዋለን ማለት ነው። እስካሁን ድረስ ያሉ ኪታቦችን እናሳያቸዋለን። ሌላ ሌላም አንዳንድ ማለት ነው ታሪክ ያ ታሪክ ያስቆጠሩ አንዳንድ ነገራቶችን እናሳያቸዋለን። ያው ከኛ ጋር አብራችሁ ሁኑ እና ይሄ ሁላቸውም እነዚህ ኪታቦች ሙሉ ለሙሉ ማለት ነው ከዳንጊዮ አወል ጀምሮ የነበሩ የሆኑ ኪታቦች ናቸው እና ብዙ ኪታቦች አሉ ለምሳሌ እነዚህ ኪታቦች የዳንጊዮ አወል የራሳቸው ራሳቸው ከጥ ነው። ይሄኛው ማለት ነው ራሳቸው ከዛ ከዳና ጽፈውት ማለት ነው ያመጡት የሆነ ኪታብ ነው። ይሄ እንዳለ የራሳቸው ጥ ነው ማለት ነው። ይሄ ኪታብ ማለት ነው እና እንደዛውም ይሄም እንደዛው ነው። ይሄም እንደዛው ነው። በነሱ በራሳቸው ፈጥ ማለት ነው ጽፈው እዛ ዳና ላይ ጽፈው ያመጡት የሆነ ኪታብ ነው እና ይሄው ደብዳቤዎችም ማለት ነው ከዳኒ ከዳን ከዳና ማለት ነው የመጣ ከዳኒ የሳኒ የመጣ የሆነ ደብዳቤ ነው ማለት ነው። ይሄን ደብዳቤ ብዙ ጊዜ ያስቆጠረ የሆነ ደብዳቤ ነው። የዛሬ አምሳ ዘጠኝ አመት የተላከ የሆነ ደብዳቤ ነው ማለት ነው። ይሄ ደብዳቤም ራሱ ማለት እና ብዙ ነገራቶች አሉ እንዳለ ኩቱበል ሀዲሶች ናቸው እንዳለ ኩቱበ ሲታዎች እንዳለ የሚቀራባቸው የሆኑ ክታቦች ናቸው። ያው አሁን በዚህ ጊዜ ገበያ ላይ ውለዋሉ፣ መክተባዎችም ላይ አለ። ግን አሁን ፊት ማለት ነው መክተባዎች ላይ ሳይገባ ደረሳዎች የዚህ የዳንጌ ደረሳዎች እዚህ ነበረ መተው ክታቡ ወስተው ቀርተውበት ወደዚህ ይመልሱ ነበር ማለት ነው። እዚህ ይወስዱና እዛ ቀርተውበት ይመልሱ ነበር። በቃ ያኔ ክታብ ሳይኖር ማለት ነው ኢትዮጵያ ላይ ያናክን ክታብ ሳይባዛ፣ በዚህኛው ክታብ ነበረ እየተጠቀሙ የነበሩት ማለት ነው። የዳንጌ ደረሳዎች ሙሉ ለሙሉ እስካሁንም እንደዛው ነው። ክታቡ መክተባ ላይ ቢገባም ራሱ አቅም የሌላቸው የሆኑት በቃ መግዛት የማይችሉ የሆኑ ደረሳዎች እዚህ መጥተው ነው ይህንን ኪታብ ወስተው ከዛም በኋላ ቀርተው ይመልሳሉ ማለት ነው። ማሻአላ፣ ያው እነዚህ ኪታቦችን እንዳለ አሉ። ለምሳሌ እችኛዋን ማለት ነው ሙድ ትባላለች። እችኛዋ ሙድ ነች ዳንጊዮ አወል ማለት ነው። ለሀጅ በሄዱበት ያመጧት የሆነች ነገር ነች ማለት ነው። የዛሬ አንድ መቶ ስድስት ዓመት ለሐጅ በሄዱበት ዳንጊዮ አወል ያመጧት። ያኔ ያው ሰው ሁሉም ማለት ነው እዚህ መጥቶ ነበረ፣ ፍጥር ማለት ነው፣ ዘካተል ፍጥር የሚያፈጥረው የነበረው እዚህ፣ ዘካ የሚያወጣ የነበረው እዚህ ነበረ። በዚች ነበረ በቃ የሚለካ የነበረው ማለት ነው። እችኛዋ አንድ መቶ ስድስት ዓመትን አስቆጥራለች ማለት ነው። እችኛዋ እቃ ማለት ነው እስካሁን አለች። አንድ ሺ ሶስት መቶ ሀያ ዘጠኝ እና ይኸው እዚህ ጋ ታሪክ እዚህ ጋ ተቀምጧል። አንድ ሺ ሶስት መቶ ሀያ ዘጠኝ አመተ ሂጅራ ላይ ነው ማለት ነው የመጣችው። የዛሬ አንድ መቶ ስድስት አመት ላይ ማለት ነው እንደዛ ነው ያስቆጠረችው እንደዛ ነው ማለት ነው። ይህ እነዚህ እናም እነዚህ ክታቦች ማለት ነው የዳንኪ ዳንጊዮ አወል ኪታቦች ናቸው። ው ከጡም ማለት ነው የዳንጊዮ አወል ከጥ ነው ማለት ነው። በነሱ በራሳቸው እጅ ጽፈው ማለት ነው ከዳና ያመጡት የሆነ ኪታብ ነው ማለት ነው። ሌሎችም እንደዛው እንደዛ ናቸው ሁላቸውም ማለት ነው። እንዲህ ናቸው ሁላቸውም፣ እንዲህ ናቸው። ይሄም እንደዛው ነው። ይሄም የዳንጊዮ አወል ከጥ ነው ያሉ ብዙ ኪታቦች አሉ እና ደግሞ ይሄኛው ማረፊያቸው ነው። ማረፊያቸው ነው ማለት ነው። እስካሁን ድረስ ማለት ነው ቦታው ላይ አልተለየበትም። ሰው አለበት ማለት ነው። ከዳንጊዮ አወል ጀምሮ እስካሁን ድረስ ይሄኛው ማረፊያቸው ነው ማለት ነው። እና ደግሞ ሌላ የምናሳያችሁ ምንድነው? ይሄኛውም እዚህ ውስጥ ማለት ነው የሚገኘው ክታብ ነው። ይሄ ሳጥኑ የተደረገው ያው ለጥንቃቄ ነው። ለሌላ ነገር አይደለም። ሌላ ማንም ሰው እንዳይደረገው የተቀመጠ የሆነ ኪታብ ነው። እነዚህ ሁላቸውም ማለት ነው የዳንጊዮ አወል ኪታቦች ናቸው እንዳለ ማለት ነው። ለጥንቃቄ ተብሎ ነው አሁን ይሄ በሳጥን ተደርገው የተቀመጡት ማለት ነው። በዚህ ጥንቃቄም ነው እስካሁን ሊቆይም የቻለው ማለት ነው እና አሁን እዚህ ውስጥም ብዙ ማለት ነው ኪታቦች ይገኛሉ እንዳለ። እነዚህ ሁላቸውም ኪታቦች ናቸው። እጅ ማለት ነው ጽፈው ያመጡት የሆነ ኪታብ ነው። እዚህ ውስጥ ደግሞ ያገኘነው ነው ሌላ ይሄ ደብዳቤ ነው ማለት ነው። ከዘብ የሳኒ ወደ ዳንጊ የሳኒ ማለት ነው የተላከ የሆነ ደብዳቤ ነው። የዛሬ የዛሬ አምሳ አራት ዓመት ማለት ነው የተላከ የሆነ ኪታብ ነው። ይሄ ኪታብ ማለት ነው ይሄው አንድ ሺ ዘጠኝ መቶ ሀያ አራት ዓመተ ህጅራ ላይ ነው የተላከው ማለት ነው የዛሬ አምሳ አራት አመት ማለት ነው የተላከ የሆነ ኪታብ ደብዳቤ ነው። ማሻ አለላችኋለሁ እዚህ አቸው ማለት ነው።